ችግር የለም። አሁን እዚህ እንትን ነው አቶ ሆቴል ያለሁት ካፌ። በቃ እዛ እንትን ባደርገው ይቻላል። ይላይ የሚገባ ሰው የለም። አንዴ ጫ ሰላም ነው ወይ? እንዴት ነው? እንግዲህ እዛ ሰፈር ድረስ በዚህ በማታ ወሰድናችኋል። አረፍ ቦታ ስለማይመች ብዬ ነው። እሺ ጥሩ፣ ቀጥታ ወደ ሻሃዳው ንግባ አይደለ? ወደ ምስክርነት ካለ እሺ። እኔ እንደምለው ተከተለሽ፣ ታያለሽ። እሺ

ላወረሱሉሁ ወረሱሉሁ ረሱ ላ ኢላሀ ኢለላህ፣ አላሁ አክበር፣ ማሻ አላህ። በአማርኛ ትርጉሙን እንደገና እንደግመለን። ከአንዱ አላህ በቀር ወይ በሀቅ የሚመለክ ማንም የለም፣ ነብዩ መሐመድም የአላህ መልእክተኛና

አላሁ አክበር ማሻላህ። ይሄን የምስክርነት ቃል አንድ ሰው ወደ እስልምና ሲገባ በምላሱ የሚመሰክረው ይህንን ነው። በልቡ ውስጥ ደግሞ እምነቱን ይቀበላል። በአካል ደግሞ እስላማዊ ስራዎች አሉ፣ ስግደትን የመሰለ ልክ እንደዚህ የረመዳን ወር በሚገባ ጊዜ መጾም። እንደ ሴት ልጅ ደግሞ እንደዚሁ ሂጃብ አለባበሱን ጠብቆ ተከትሎ መልበስ አካባቢ አካባቢው ውስጥ ላይ ያሉ እህቶች ወደፊት ደግሞ ኒቃብ እስከሚለበስም ቢሆን እስከዛ ድረስ ያው የሂጃብና አለባበስ ሁኔታ እነሱ ያስተምሩሻል። እሺ በርቺ። እንግዲህ ከነገ ጀምሮ አላህ ካለ ጾምሽን ጀምሪ። ስላለፈው ጾም አትጠየቂም፣ ስላለፈው ሰላት አትጠየቂም። ከሰለምሽበት ጊዜ ጀምሮ ያለውን ስራ ነው እየሰራሽ የምትሄጂው። አንዳንድ የሚነበጉ የሚነበቡ እስላማዊ መጻፍቶች አሉ። እነሱን ደግሞ እኔ እዛው እነግርልሻለሁ። ቤት ይሰጡሻል። ይዘሽ ትሄጂና ታነቢያለሽ። ሌሎች ጥያቄዎች ሲኖሩሽ በፈለግሽው ጊዜ ቁጥሬን ውሰጂ ከጁዌሪያ ደውለሽም ይሁን ዋትሳፕም ካለሽ በዋትሳፕ በቴሌግራም መጠየቅ ትችላለሽ፣ የፈለገ ማንኛውም ጥያቄ ሲኖርሽ ማለት ነው። በርቺ እህታችን አላህ ይጠብቅሽ። እሺ። ሰላም አለይኩም ረመቱላ አልሐምዱሊላ። ዘይሯት እዛው አጠገቧ መብሩክ በሏት። ሎ ሎ እንትን መጽሐፍ እዛ ካለው መጽሐፍ ላይ ስጫት። የስላሴ የስላሴ እሳቤ የሚለው እና የተደበቀው ምስጢር የሚለው ሶስተኛ ደግሞ ምን ነበረ? እስኪ ያለውን ይሄ እና እዛ ከዛ ስጫት ካሉት መጽሐፍ አሁን የነገርኩትን ሁለቱን ስጫት። ለመጀመሪያ አሰላሙ አለይኩም ወራህመቱላህ አምላላአልሐምዱሊላህ ረብል አለሚን በዛሬው ምሽት ፍጡር ሰዓት ላይ እህታችን እንደ ጌታ አላህ መልካም ፈቃድ ከነበረችበቱ እምነት ወደ ተፈጠረችበት እስልምናዋ ገብታለች። ይህ የጌታ አላ ጸጋ ነው። የሱ ችሮታ ነው። የእሱ ሂዳያ ስጦታ ነው። እኛን ደግሞ ለሂዳያ ሰበብ አላህ ያደርገን ለሌሎችም ጭምር እንደዚሁ። የተከበራችሁ ሙስሊም ወንድምና እህቶች እንደነዚህ አይነት ቪዲዮዎችን ሼር እና ኮፒ ሊንክ በማድረግ ዩቱብ ላይ ማለት ቴሌግራም ላይ ዩቱብ ላይም እንደዚሁ ላይክ እና ሰብስክራይብ በማድረግ ሼር እያደረጋችሁ ወደ ሌሎችም ተደራሽ እንዲሆን አድርጉ። ረመዳን ከገባ ጀምሮ እቺኛዋ እህታችን ወደ እስልምና ከገቡ ወንድሞችና እህቶች ውስጥ እችኛዋ እህታችን አስራ ሶስተኛዋ እህታችን ናት። በሌሎች ወንድሞችና እህቶች መስመር ላይ ደግሞ እንደዚሁ እንግዲህ አሉ ብዙዎች። ለበለጠ ደግሞ ሂዳያ ስጦታ አላህኛንም ሰበብ ያድርገን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ